ጉርሜ አሁን በህግ ቁጥጥር ስር ነው ያለው። አንቺ አንቺም አሁን እዚህ በህግ ቁጥጥር ስር ትያለሽ። እዛ ጋር የምታየቸው ሰዎች ሲቪል የለበሱ የህግ አካላቶች ናቸው። አንድ ነገር ልንገርሽ፣ እውነት መቼ እንዲሆን ተደብቃ አትቀር። እውነት ሁልጊዜም እውነት ነች። አንቺ አደረግሹን አድርገሽ እሰወራለሁኝ፣ እጠፋለሁኝ፣ የራሴን ህይወት እጀምራለሁኝ ብለሽ ነበር ያስብሹ፣ ግን አንድ ነገር አላወቅሽም። ማንም ከህግ በታች እንጂ ከህግ በላይ ያለ እውነትም ተደብቃ አትቀር። እኔ ለእውነት የቆምኩኝ ነኝ። ነገ ዮሴፍንም ማሰናበት ካለብን ራሴ አሰናበታለሁ። እናንተ እጅ መግባት የለበትም። እናንተ የምታስቡት እሱን መግደል አይደለ። ወደ መቶ ሲመጣ አ አደብቀኝ እኔ። ችግር የለውም እናንተ ጀመራችሁት፣ እንጨርሰዋለሁ። አሁን ተስማምተናል። አ አንዲት የተሳሳተ መረጃ እሰጠዋለሁ ብትይ ያኔ አንቺ ነበር ግን እኔ ነበር ግዴታ ስለነበር ግን ህይወት አንዳንዴ ምርጫ ታቀርብለዋለች እና የግድ አንዱን መምረጥ ግዴታ ነበር። እና ሳምሰንን መርጬ ወደ ተሻለ ቤት ነበር ሴ እና ጁስ እንዳስለመደው ማለትም ጠዋት ጠዋት ሲወጣ ጁስ ጠጥቶ እንዲወጣ እንዳስለመደው አደረገ። መጨረሻ ቀንም መድኃኒት ሰጠኝ። ሰላም እንዴት ናችሁ? ልኝ ውድ የቻናል የቤተሰቦች ልስ ቻናል አዲሱ ናችሁ እንዳልከባላለሁኝ ሰብስክራይብ፣ እንዲሁም የደወል ምልክቷ መጫናችሁን እንዳትረሱ። ዛሬ እንግዲህ በባለፈው ጉዳይ ተመልሼ መጥቻለሁኝ። እንግዲህ ባለፈው አቶ ጉሩሜን በቁጥጥር ስር እንዳዋልኩት ሁላችሁም የምታውቁት ነገር ነው። ይቺ መስከረም የምትባለው ሴትዮ የጉሩሜን መታሰር ከሰማች ነገሮች ባሰብናቸው መንገድ ሊሄዱ አይችሉም። ስለዚህ ጉሩሜ በሚባለው ሰውዬ አማካኝነት ሁለት ሰዎች በቁጥጥር ውስጥ ለማዋል እንሞክራለን። አንደኛዋ እንግዲህ ሁላችሁም የምታውቋት ወይዘሮ መስከረም ስትሆን ሁለተኛው ደግሞ ያኔ ጫካ ውስጥ አምልጦ የነበ አቶ ሰላም ነው። ለማንኛውም ዛሬ ወይዘሮ መስከረምን የማገኛት ይሆናል። እሷን ከማግኘታችን በፊት ግን ከኛ የሚፈለጉ ነገሮችን ሁሉ አዘጋጅተንም እኛም ለራሳችን ተዘጋጅተን ነው የመጣ ነው። ሌላው ደግሞ ያልነገርኳችሁ የጉርሜን መያዝ እንዳትጠረጥር ስላሰብን እዛው እኛ ፊት ጉርሜ እሷ ጋር ደውሎ እንዲያወራት አድርገን ነበረ። እሱም እንግዲህ ምንም አዲስ ነገር እንደሌለና ይሄ እንዳልክ የሚባለውን ሰው የቶሎ አግኝተሹ ያለውን ነገር የሚፈልገውን ነገር ሰተሹ ጉዳዩን ጨርሹ ብሎ ነግሯታል። እሷም እንግዲህ ከሁኔታው ምንም ነገር አልጠረጠረችም ነበር። ለማንኛውም ሁሉንም ነገር ስለጨረስን አግኝተን የምናወጣጣት ሆ የምንፈልገውንም ነገር ካገኘን ከኛ ጋር የህግ አካላቶች ስላሉ በቁጥጥር ውስጥም የምናውላት ይሆናል። እስከ መጨረሻው ድረስ እንግዲህ አብራችሁን ቆዩ። ፒስ

በእርግጥ ልክ ነች። ጠፍቻለኝ ግን ያው አንዳንድ ማስተካከል ያለብኝ ነገር አለና እነሱን ሲያስተካክል ነበር። እንደ አጋጣሚ ደግሞ የሆነ ችግር ተፈጠረ እና ወደ ክፍለ ሀገር ሄጄ ነበረ በቤተሰብ ጉዳይ እዛ ነበር ነበርኩኝ። ያው ጥፋት ይገባኛል። ነገር ግን ያው ግዴታ ይም ስለሆነ እና በሕይወቴ ደግሞ አስፈላጊው ቀን ስለሆነ ዳግም ልንገናኝ ይችልናል ግን ስለ ገንዘብ ይገባል ገንዘብን ማግኘት ፈልጋለሁ። በእንዲህ ምክንያት ለእንዲ ወርጅ እንዲወጥቼ ትላለ እንጂ ስለ ገንዘብ ሳስበው የቀባ ይመስለኛል። እንዴት እንደዚህ ልትንሻልሽእሱ ዛሬ ስድስተኛ ቀናችን አለ። ስለዚህ እኮ ልክ ነሽ። እኔ እኮ ነገርኩሽ፣ አንዳንድ ማስተካከል ያለብኝ ነገሮች አሉና እነሱን አስተካከልኩኝ ስል ድጋሚ ደግሞ የቤተሰብ ችግር ተፈጠረና ወደ ክፍለ ሀገሪት እና በዛ ምክንያት ነው እንጂ አሁንም ቢሆን እኮ ለአንቺ ጥቅም ሳይሆን ለራሴ ጥቅም ቢሆን እዚህ ተገናኘን አይደለ? እሺ ግን እኔ እኮ ቀን በሄደ ቁጥር ነፍሴ ከስጋይል ትላቀቅ ነቀር አይ እኔኮ ምንም እንዳታስቢ ችግር የለውም ብዬሻለሁ። አ ደውዬም ያለውን ነገር አውርችሻለሁ። ምንም እንዳታስቢ አንቺ ብቻ ግን ከማንም ጋር እንዳትገናኝ ብዬሽ ነበረ። አንቺ ግን ከሰው ጋር ምናምን ስትገናኝ እንደደረስንብሽ ነግሬሻለሁ አይደለ? ከኋላ ነው አስተካኪ ስንልሽ ያስተካከልሽ ስለዚህ አሁን ዛሬ ያው ገንዘቡን ሊቀበል መጥቻለሁኝ የሚፈልገውንም ነገር ነግሬሻለሁኝ። ከእኔ ጋር ያለው ውጭ መኪና ውስጥ ቁጭ ብሏል። እሱ ግን አያውቅም አንቺን እንትን እንደሚል። አንቺን አሁን ስትገቢ ራሱ ደውሎልኝ ነበረ እና ዝቅ አድርጎት ብያቸዋለሁኝ። ልጁ እንዳለ አሁን እኮ ጅሎ ነው እኮ ምንም እንትን የሚለው ነገር የለም ምንም የሚያውቀው ነገር የለም። በቃ ጭንቅላቱ ደንዝዟል። እና ይሄን ያህል ምን እንዳደረጋችሁት ባላቀል እኛም እናደርገዋለን። እኔ ጋ እንዳልነበረ ነው አ የምታቀው። ስለዚህ እኔ ቤት በኩል ደርሽበት ነው ያሱ ከሆን አሁን አንድ ነገር ልንገርሽ፣ ባለፈው ሰወራሽ ነበረ በመወራሽ ምሳት ምንድን ያልሽው ዮሴፍ የሚያውቀው ከባድ ሚስጥር እንዳለ ነግረሻል አለ ያን ሚስጥር እንግዲህ አንድ በአንድ ከዮሴፍ ጠይቄ ደርሽበታለ። እኔም ሌሎችን ሌሎች ነገሮችን በማጣራበት መልኩ አጣርቼ አውቄያለሁ። አንተ ስለ ገንዘብ መሰለኝ ልታወራኝ የጠራኸኝ ስለ ገንዘብ ነው። ነገር ግን ልንገርሽ አንድ ነገር ልንገርሽ፣ እኔ ገንዘብ የሰው ህይወት አጥፍተሽ ያመጣሽውን ገንዘብ እኔ ዝም ብዬሽ እንደዚህ የሚቀበለው እሱ አይደለሁም። ገባሽ? ስማ አንድ ነገር ላወራ። ገንዘብ ነው ፈልገህ የመጣሁት። ለአንተ በዚህ ሰዓት የሚያስፈልግህ ገንዘብ አይደለም። ስለዚህ ልታወራኝ የሚገባው አንተ ማወቅም ያለብህ ስለ ገንዘብና እንዴት መውሰድ እንዳለብንና ምን ያክል መውሰድ እንዳለብን እሱን እነግርሻለሁ ነገር ግን ያንም መቀበል የምችለው እኔ በራሴ በኩል በራሴ መንገድ ሄጂ ያጠራኋቸው ያወኳቸው ነገሮች ስላሉ ስለነዛ ነገሮች ማወቅ እፈልጋለሁ ከማን ከራስሽ አንደበት እኔ በራሴ መንገድ ያጠራሁታል ገባሽ አይደል በራሴ መንገድ ያጠራሁት በራሴ መንገድ ያወኳቸው ነገሮች አሉ እነዚያን ነገሮች ደግሞ ከአንቺ አፍ ከአንቺ አንደበት መስማት እፈልጋለሁ ነገር ግን አንድ ነገር ልንገርሽ፣ እኔ እንዳልኩሽም ሆሳና ሄጄ ያ ጉርሜ ወይኔ ጉርሜን ጉድ ይሰራኝ ያልሽ ሰውዬ ጉርሜን ማን እንደሆነ ደረሽበታል። በራሴ ገባሽ ይሄን ሁሉ ነገር ይሄን ሁሉ እርምጃ ሄጃለሁ። ነገር ግን ጉርሜ እኔም ባያቀኝም እኔ ግን ጉርሜን አውቀዋለሁ። ብዙ ነገር ብዙ ርቀት ሄጃለሁ በራሴ። ስለዚህ አሁን ከአንቺ አንድ ነገር ብቻ ነው የምፈልገው። ሁሉን ነገር አውቃለሁ እየሻለሁ። አንዲት ነገር አንዲት አንዲት ውሸት እዋሻለሁ አንዲት የትኛ የተሳሳተ መረጃ እሰጠዋለሁ ብ ያኔ አንቺ ነበርሽ ንጠል ችል ዛሬ ግን እኔ አሁን ምንም ነገር ሳትደብቅኝ እውነታውን ንገሪኝ። ልጁ ላይ እንዴት እንደዚህ ዓይነት ነገር ልታደርጊኝ እንደቻልሽ ልጁ የነገረኝ ሚስጥር አለ። እነዚያ ሚስጥሮች ምንድን ነው? አቶ ሳምሶንም እራስሽ እንደገደልሽ መድኃኒት ጠጥተሽ እንደገደልሽ ሁሉም ነገር ስለሚታወቅ አይደል አሁን ምንድን ነው ልንገርሽ። አሁን ምንድን ነው እኔ ያንን ነገር ከራስሽ አንደበት መስማት እፈልጋለሁ። ዮሴፍ እንዲነገረኝ ያለውን ነገር ከዛ ውጭ እኔም በማጣራበት መንገድ አጣርቼ ነገሮችን ያውቅ ያለው አሁን ከራስሽ አንደበት ከአንቺ አንደበት ለመስማት መዚህ መጣሁት። ያንን ነገር እኔ ከአንቺ ጋር ስማማለሁ እዚሁ አምስት መቶ ሺህ ብር ትራንስፈር ታደርግልኛለሽ። ከዚህ በላይ ማጣራት የማይጠበቅብህም እኔ እኮ ስራ የፈለግከውን ያክል ገንዘብ ሰጥሃለሁ ነው አይደል? ስለዚህ አንተ የሚገባህን ምንም ያክል ገንዘብ ጠይቀኝ። ለምንድን ነው ጽርቅ ሰርተ የምጠይቀኝ ይመስል ስለሌሎች ነገር ማወቅ የምትፈልገው? አንተ ገንዘቡ ኬትም የሚምጣ ማንም ሚስጠኝ ኬትም የመጣ ነገር ይሁን ብቻ አንተ ጠይቀኝና የምትፈልገው ያክል ውሰድ። ነገ ገንዘቡን ለማስባረቅ ገንዘቡ እንዴት እንደመጣ በየት በኩል እንደመጣ ማወቅ አለብኝ አባት። ሰርተህ እኮ አይደለም የሚመጣው አይደል? ሰርቼ ባይሆንም እና ሰው ድንጋይ ፈልጦ እንኳን እዚህን ያክል እንትን አይደለም። አንተ ጠይቀህ ለምትወስደው ገንዘብ ምን አሳሰበ? ይኸውልሽ፣ አሁን ድንገርሽ አንድ ነገር እነግርሀለሁ ነው ወይስ ወደ ሌላ ነገር ውስጥ ነው የሚገባው? እኔ ችግር የለውም፣ አትንገሪም። አሁን እኔ በራሴ በኩል የያዝኳቸው መረጃዎች ስላሉ ዮሴፍን ከኔ ጋር ስለሆነ ዮሴፍን በህግ አሳልፍ ይሰጣለሁ። ከዛ እሱ ያለውን እያንዳንዱን ነገር በህግ ይናገራል። ከዛ በኋላ ህግ ደግሞ ቤታችሁ ይመጣል፣ ቤታችሁ ይታሸጋል፣ ፍተሻ ይደረጋል፣ ነገሮች መጣራት ይጀምራሉ። መጨረሻ ላይ ተጠያቂ ትሆኛለሽ አንቺ እራስሽ። ስለዚህ እንደዚህ አይነት ነገር ውስጥ እንደዚህ አይነት ችግር ውስጥ መግባት የምትፈልጊ ከሆነ የማትፈልጊ ከሆነ ቁጭ ብለሽ ንገርኝና እነግርሻለሁ፣ እንስማማ እሺ በጣም ጥሩ። አሁን አቶ ሳምሶን ላይ ያንን ሁሉ ችግር ስታደርሱ መድኑን ስታጠጪ ከኋላሽ ሆናችሁ ከጉሩሜ ጋር ምንድን ነው ስታወሩ የነበረው? እንዴትስ ይህን ሀሳብ ልታስብ ይቻልሽ? እንዴትስ አቶ ሳምሶንን ለማጥመድ ሞከርሽ? ይህን ሁሉ ነገር ከሀስ ከፍ ያለው? እሺ ምንድን ነው ታዲያ እንዴት ታወቃችሁ? ከእሱ ጋር ይህንን እንደዚህ አይነት ይህን ሀሳብ እንድታስብ እያደረገሽ ማን ነው? ይሄን ሁሉ እንድትነግርን እፈልጋለሁ ያ የሆነ ምምርት ሆነ ግን መንገዱ ክፍት ነው መሄድ ይችላል ምንድን ነው ያደረግኩት ነገር የለም ዮሴፍ በአይኑ በብረቱ አይቶሻል ነገርኛ ሰ

ማለትም ሆሳና ያለን የኔ ቤተሰብ እና በቃ ድሀ ናቸው ነው ዝቅ ያለ ቤተሰብ ውስጥ ነበርኩ። የእሱ ቤተሰብ ደግሞ በጣም አታምች ነበር፣ እና ከኔ ጋር እንዲቀራረብ አልፈለጉም። እኔና ጉርሜ ደግሞ የልጅነት ፍቅረኛ እና ገንዘብ እንድለያየን አልፈለጉም። እና ከነሱ ተደብቀን ጠፍተን ራሳችንን ህይወት እንጀምራለን ብለን ሁለት ልጆች ወለድ። ኑሮ ግን እንደምናስበው ቀላል አልነበረ እና ወላድ ሁለት ልጆችን ወላድን ከበደን። በቃ እና ያለን አማራጭ ሁለታችንን ተነጋግረን እንደተለያየን አስመስለን እሱም ወደ ቤተሰቦቹ እንድመለስ እኔም ወደ አዲስ አበባ እንድሄድ ነበር። እና ምንም አይነት ሳንቲም የሚችላል አዲስ አበባም እንደመጣው ህይወት ስታጋጥመን እኔና ሰምምን በአጋጣሚ እንድንገናኝ አደረገች። ማን ህይወት እና ተገናኘን። እሱም እንደሚረዳኝ ና እሱ ቢሮ ውስጥ እንደምቀጠርም አናግሮኝ እዛን ቀን ተለያየን። እና እግዚአብሔር ውስጥ ማለትም ሳምሶን እዛ ቦታ ላይ እንድቀጠር አደረገ። እና ምስራት ጀመርክ፣ ልጆቼን ማሳደግ ጀመርክ። እና የእሱ ጥርነት ለሱ ቦታ እንዲኖረኝ አደረገ።

ከአቶ ሳምሶን ጋር ትዳር እንደመሰረተ እኔና አንችን እኮ ሌላ ነገር አለያየን፣ የለያየን ገንዘብ ነው። እኔ ለልጆቼ እያልኩኝ ነገ ተለውጭ ሙሉ ለሙሉ ቤተሰቦችን ትያንች ካመጣለሁ ሳስብ እንዴት አንች ሌላ ትዳር ውስጥ ገበል ም ብሎ በራሴ እንድጸጸጥ በራሴ እንዳፍር አደረገ። ማለትም መሆን አልነበረበትም። ምንም ያክል ሳምሱም ለኔ ጥሩ ቢሆን ከሱ ጋር ህይወት እንዲኖረኝ መፍቀድ አልነበረብኝም። በቃ ግዴታዊ ስለነበር ግን ህይወት አንዳንዴ ምርጫ ታቀርብልሃለች እና የግድ አንዱ መምረጥ ግዴታዊ ነበር እና ሳምሰንን መርጬ ወደ ተሻለ ህይወት ነበር ራሴ ማዘጋጀት የፈለጉት። በቃ በኋላ ላይ ግን ጉሩሜ ሌላ ሀሳብ አቀረበልኝ። ማለትም እሱ በራሱ እዛ ምንም ያክል ለፍቶ በቤተሰቦቹ ገንዘብ ነገ ላይ የሚገብ ይመጣ እንኳን የዚህን ያክል ብዙ ነገር እንደማይኖረኝ ነው። እኔ እሱን የሚያቀርብልኝን ልሚሆነ ሀሳብ ተስማምቼ ሳምሶን ከዚያ ለም በሞት ብናሰናብተው በቃ ምንልበለያ የተሻለ ህይወት ነው ማለት ነው። እሺ። እና ለሳምሶን ምንም ያክል ጥሩ ስሜት ቢኖረኝም ግሩሜ ግን ልጅነት ፍቅረኛ በጣም ነው የማፈቅረው። ምንም ነገር ቢሆን እሺ ከማለት ወደኋላ አለም እና እሺ አልኩት። ተስማማሽ? አዎ። እና ጁስ እንዳስለመደ ማለትም ጠዋት ጠዋት ሲወጣ ጁስ ጠጥቶ እንዲወጣ እንዳስለመደው አደረገ። መጨረሻ ቀንም መድኃኒት ሰጠኝ እና ያ መድኃኒት ጁስ ውስጥ ትቼ ሰጠ አጋጣሚ ሰንሰውን ያን ጁስ እንደጠጣ መንፈራፈር ሲጀምር ርሲ ቆሞ እያየኛል እና ወደ አሁኑ ስልክ ደውዬ ለግሩሜ ሲነግረው ሁለት ግሩምሶች እንደሚልክልኝ እና የኒጆች ደግሞ ይዘወት እንደሚሄዱ ነው። እና ሶስተኛ ልጅ እዛ ተቀብሎ ደብድቦት እዛ ቦታ ላይ እንደሚጥሉት ወፍጮ ቤት በራፍ ላይ ማለት ነው። ያ ወፍጮ ቤት የማን ነው? የግሩሜ ነው። የግሩሜ ነው። በጣም አሪፍ እና ጉርሜ በቅርብ ርቀት እንደ ጥሩ ሰው ሆኖ አብሮት እንደሚሆን እና እራሱን መጥፋትም ካለበት መጨነቅም ካለበት እዛው ሳናውስጥ ሰው የማያውቅበት ሀገር እንደፈለገ እንደሚሆን ተነጋገርን። ከዛ እዛ ወፍጮ ቤት ውስጥ ይሄ በእግሩ እንኳን ሄዶ የማያውቀውን ልጅ እዛ ዱቄት ማሸከም ጀመራችሁ አይደለ? ከዛ በቀን አንዴ እንዲበላ አደረጋችሁ፣ በቀን አንዴ ምግብ እንዲበላ አደለ ይህን ሁሉ ስታደርጉ ደግሞ የነበረው ተስፋ ቆርጦ ራሱን እንዲያጠፋ እይገፋፋችሁ ስለነበር አይደል ተሳሳትኩኝ አሁን እንጂ ታዲያ እሺ ቀጥይ በቃ እንደዛ አደረግን በኋላ ላይ ደግሞ ቅድሚ ያን ነገር ሙሉ ለሙሉ በቃ እኔማ ሌላ ሀገር ውጭ ሄደዋል ካናዳ ሄደዋል እያልኩኝ እንደዋሻ አደረግን እና ከጊዜ በኋላም እኔ ና እሱ የዮሴፍን ነገር ሲዘጋ አብረን ለምንኖር ሀሳባችሁ ምንድነው? እዚህ ያለውን የአቶ ሳምሶን ሀብት ሸጣችሁ ወደ ሆሳና ገብታችሁ ከጉሩሜ ጋር አብራችሁ ለመኖር ነበር አላማችሁ። አደር በጣም አሪፍ እሺ። አሁን አሪፍ የርሽን ምንም የደበቅሽኝ ነገር የለም አሁን ግን አሁን ከአንቺ አሁንም አንድ ነገር ማወቅ እፈልጋለሁ። ይሄ ዮሴፍ አሁን ላይ በጣም ፈሪ፣ በጣም በጭባጫው፣ በስነ ልቦና በጣም ተጎድቷል። እንዳልኩሽን ነገሮችን ሳጠራ ነበረ ይልሻለ። ስለዚህ ይሄ ዮሴፍ የሚባለው ልጅ ላይ ሌላ ያደረጋችሁት ነገር ምንድን ነው? ምንም አላደረግንበትም። አትዋሺ። አሁንም ቢሆን አይሆንልሽ። እኔ የሚዋሸኝን ሰው እንዲህ ቁጭ ያውቃሉ። የምትሽኝ ሆነ አሁንም ነትን ንገሪኝ። አይ፣ አይሆንም የምትይኝ ከሆነ ተነስቼ ሚሄድ ይችላል። ይህምን ሀሳብ አይደለም። ለምን ታስጨንቀኛለህ? እሺ፣ ንገሪኝ ምንድን ነው? እኔ ማውቀው ነገር የለም በቃ። ግሩም የሚያለኝ ምንድን ነው? አንተ ስጠፋብኝ ጊዜ ተጨነቅኩ። እሺ። እና አንተ ነገ እንደምታገኝን ቃል ገብታልኝ ነበር። ልክ፣ እና የንተን ገንዘብ አዘጋጅቼ ከዚህ በኋላ ከዚህ ነገር ለመውጣት ነበር ያሰብኩት። ግን ኋላ ላይ ደግሞ ለግሩሚ አንተ ስጠፋብኝ ጊዜ ለሱ ደወልኩለት። እሺ ትክክል ነበር። እርግጥ እንዳትደውል ብለኛል፣ ግን አዎ ደወልኩለት እና ነገርኩት ያለውን ነገር እና ምንም እንደማያሳስበኝና ምንም አሰብ እንደሌለብኝ ችግር የለውም ብሎ ነገር። ለምንድን ነው ስለው አይኔ ማቃዋለሁ ቤት አለና ዛይጄ ነገሮችን እናገራቸዋለሁ። ስለዚህ አሰረታችሁበት ነው ማለት ነው? እኔ የማውቀው ነገር የለም። እኔ ማውቀው ነገር የለ፣ አንቺ ነው ጉሬ ብሎ ብቻ ነው አይነገርም? ስለዚህ ነው በቃ። ሌላ የደበቅሽ ነገር አለ? የለም ምንም ነገር የለም። እርግጠኛ ነሽ? አዎ። እሺ፣ አሁን በሃሳብሽ ተስማምቻለሁ። አሁን አምስት መቶ ሺህ ብር ትራንስፈር አድርጊልኝ። እሺ፣ ከዛ ሱቅ እንሄዳለን። አንቺ ጋር አንድ መኪና ትሰጭኛለሽ። ከዛ ውሎችን አዘጋጅቻለሁ። ያው ውል ምንድነው ቀሪ አንድ ነጥብ አምስት ሚሊዮን ብር አንቺ ጋር እንዳለና አንድ ቤት በስሜ እንደምትገዢልኝ ቃል ትገኝልኛለች። እስከዛ ድረስ ግን እኔ ጋ ያሉ ብዙ መረጃዎች አሉ። እነሱም መረጃዎች ይዤ እጠብቅሻለሁ። ከዛ በኋላ ዮሴፍንም ማሰናበት ካለበኝ እኔ ራሴ አሰናበታለሁ። እናንተ እጅ መግባት የለበትም። እናንተም የምታስቡት እሱ መግደል ነው አደለ? ወደ እውነቱ ሲመጣ አትደብቀኝ። እኔ ችግር የለም እናንተ ጀመራችሁት፣ እኔ ጨርሰዋለሁ። እኔ አሁን እንዳትሸውጅኝ ነበር አንቺንም እነዚህ አይነት ጥያቄዎችን ስጠይቅሽ ነበረው ገባሽ አሁን ስለዚህ ሁለታችንም ተማምናና ሁለታችንም አንድ ነን ከዚህ በኋላ ስለዚህ እናንተ የጀመራችሁትን እኔ ጨርሰዋለሁ አሁን አምስቶ ሸሩ ትራንስፈር አድርጊ አንድ

እኔ ለእውነት የቆምኩ ሰው። ቆይ ገንዘብ ስበይ አቶ ጉሩሜን እንገርሽ። አቶ ጉሩሜን በቁጥጥር ስር አዋልን። ጉሩሜ አንቺ ጋር እንዲደውልና እንዲያወራ ያደረግኩት እኔ በራሴ ነኝ። ጉሩሜ አሁን በህግ ቁጥጥር ስር ነው ያለው። አንቺም አሁን እዚህ በህግ ቁጥጥር ስር ትያለሽ። እዛ ጋር የምታየቸው ሰዎች ሲቪል የለበሱ የህግ አካላቶች ናቸው። አሁን ቁጭ በይ ነው

ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እንዳያችሁት ይህን ይመስል ነበር። እንግዲህ እኔ ከነዚህ ሰዎች የተረዳሁት ነገር እነዚህ ሰዎች የአቶ ሳምሶን የሆነው ንብረት ሸጠው ሆሳና ላይ ገብተው እዛ የራሳቸውን ሕይወት ለመኖር ነበር ያሰቡት። ነገር ግን ሊሳካላቸው አልቻለም። በቀጣይ እንግዲህ ጫካ ውስጥ አምልጦ የነበረውን አቶ ሰላምን ለመያዝ የምንመክሩ ይሆናል። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።